ፕሬዚዳንት ዶናልድ ትራምፕ እጅግ ዘመናዊና ጸንጡ የሆነውን ስድስተኛ ትውልድ ተዋጊ ጀት ላለም ይፋ አድርጓል ይህ በፈጠራና በቅንጦት ጥምረት የተሠራው በዓለም ላይ የመጀመሪያውና ስድስተኛው ትውልድ ተዋጊ ጀት በመሆን ኤፍ አርባ ሰባት ላለም ተዋውቋል ይህ ተዋጊ ጀት የክብርና ፍጹምነት ገላጭ ነው የተባለ ሲሆን ከፍተኛ የምህንድስና ጥበብም ታይቶበታለም ተብሏል ታዲያ ይህ በአቪዬሽን ውስጥ ያለውን የቅንጦት ሁኔታ በተመለከተ ምን አዲስ አዲስ መመዘኛዎችን ያስተዋውቃልም። በሁሉም ረገድ ወደ ፍጹምነት የቀረበው ይህ ተዋጊ ጀት ሌሎች ምን ይለየዋል? በምን በምንስ ተለይቶ ለዓለም ተዋወቀ የሚለውን እንመልከትም። አንደኛ የልዩነት ጥበብም ይህ ጀት መያዝ ማለት የላቀ ድርሻ ያለው አውሮፕላን ባለቤት መሆንን የሚያሳይም ሲሆን ከፍተኛ የአቪዬሽን ድርሻ ያለውም ሲሆን ከፍተኛ ብቃትንም አካቷልም። በበረራ ሰዓትም ፍጹምነትን የያዘ ነው ተብሎለታልም። ታዲያ ሀገራት ይህን ተዋጊ ጀት መያዛቸው የክብር ጉዳይም የብሔራዊ ክብርም ጥያቄ እንደሆነ ተነስቷልም። ይህ ጀት በተመረጡ ቁሶች በተራቀቀ ዲዛይን የተገነባ ነው ተብሎለታልም። ሁለተኛ በድብቅ እንደገና የተነደፈ መሆኑ የቅንጦቱን ሳያጣ ኤፍ 47 በልዩ በድብቅ ቴክኖሎጂ አሰራር ይመራል። በዚህ ከዚህ ቀደም ከነበሩ በድብቅ የሚሰሩ አውሮፕላኖች አስደናቂና ተግባራዊ በሆኑ ችሎታዎቹን በልጧል። ከፕላዝማ ቴክኖሎጂ ጋር የተዋደው ዘመናዊ ማቴሪያሎች ኤፍ 47 አውሮፕላንን በራዳር ላይ እንዳይታይም ያስችላል። ስለዚህም በአየር ክልል ውስጥ የማይታይ ወታደራዊ አውሮፕላን ሆኖ በከፍታ የተገነባ። በመሆኑም በዘመናዊ ዓለም ላይ የፈጠራና የመብት የእውቀት የውበትም መገለጫ ሆኗል። ሶስተኛ ሃይፐርሶኒክ ፍጥነት ኤፍ 47 በዓለም ተወዳዳሪ የሌለው ከፍተኛ ፍጥነት የያዘ አስደናቂ የፈጠራ ስራ ነው። በዚህም በአጭር ጊዜ ውስጥ ዓለምን ለመሻገር የሚያስችል የሃይፐርሶኒክ አፈጻጸምም አለው። በምሳሌ ሲገለጽም ከአሜሪካን ዱባይ ለመድረስ አንድ ብርጭቆ ሻምፓኝ ባዶ ከማድረግ ጋር ተመሳሳይ የሆነ ጊዜ ይወስዳል። ምክንያቱም ይህ አስደናቂ ፍጥነት የያዘው አስደማሚ አውሮፕላን ነው። አራተኛ ኤአይ እና አውቶኖሚ ለግዥሪ ፈጠራን አስተሳሰብን ስለሚወክልም አይንን የሚስብ ባህሪያትን ከመንደፍ ያለፈ ነው። ኤፍ 47 የስለላ ስርዓት ያለው የቴክኖሎጂ እውቀትን ፈጽሞ ቁንጮነትን ይወክላል። ለዚህም ምሳሌ የቼዝ ማስተር ይሉታል። ኤፍ 47 በአንድ ጊዜ በሚሊዮኖች የሚቆጠሩ መረጃዎችን በአንድ ጊዜ ማከናወን ያስችለዋል። ይህም ታዲያ በኦፕሬሽን ጊዜ እንደ እውነተኛ አጋሮ ነው ይሰራል። በበረራም ጊዜ በረራን ወደ ስነ ጥበብ ሥራ የሚቀይር የማሰብ ችሎታ ጥቆማዎችን አማካኝነትም አብራሪዎች ተልኳቸውን እንዲያከናውኑ ያስችላልም። በዚህም ኤፍ47 ከፍተኛ የሥራ ቅልጥፍናና ውበትም ያለው ነው ተብሎለታል። አምስተኛ፣ ስፔስ ካፓብሊቲ። ይህ አውሮፕላን የጠፈር ዳታን ለመሰብሰብ የሚያስችል አስደናቂ ቴክኖሎጂዎች ያሉትም ሲሆን የምድር መንኮራኩርም ይሉታል። ኤፍ47 የጠፈር በረራዎችንም የስለላ ተግባራትንም እንዲያከናውን የሳተላይትና የጠፈር መንኮራኩር መጥለፍንም እንደሚችል ሆኖ የተሰራ አስደናቂ ተዋጊ ጀት እንደሆነ ተነግሮለታል። ስድስተኛ ዘኮክፒት። በዚህ አውሮፕላን ውስጥ ያሉት ሁሉም ንጥረ ነገሮች መንኮራኩር በሚሰራባት ማዕድናትም ሲሆኑ ከፍተኛ ጥራት፣ ከፍተኛ የቴክኖሎጂ ብቃትንም አካተዋል። ታዲያ እንቀጥልን የአካባቢ ይሁን የብርሃንና የአየር ሁኔታ ከራሳቸው ጋር ማስማማት ይችላሉ። ይህ ማለት ያልተስማማ የአየር ሁኔታን ወደ ተስማሚ ሁኔታ መቀየር የሚያስችል አቅም እንዳላቸው ነው የተነገረው። ሰባተኛ ዘ ኢምፓክት ኤፍ 47 የብሔራዊ ኩራት ምልክት ሆኖም ያገለግላል። በዚህ ስራ ማለትም ኤፍ 47 ሲገነባ በሺዎች የሚቆጠሩ መሐንዲሶች እና ዲዛይነሮች በመቅጠር በብዙ የኢንዱስትሪ ዘርፎች አዳዲስ እውነቶችን አስነስቷል። ይህ ቴክኖሎጂ በቅርቡ ወደ ሲቪል ገበያ ይቀላቀላል። ይህ መሳሪያ ማለትም ኤፍ47 ማለት ነው መሳሪያ ከማግኘትም በላይ ምክንያቱም በዘመናችን ዓለም በቴክኖሎጂ የበላይነትን ለማስጠበቅ ያላቸውን ቁርጠኝነትንም ይወክላል። የክፍለ ዘመኑ ከዚያም በላይ በዓለም አያላን ዓለምን ለመምራት ያላቸውን ዝግጁነትንም ያረጋግጣል። ስምንተኛ ዘ ፊውቸር ኦፍ ሌክዥሪ አቪዬሽን የቅንጦት አቪዬሽኑን የቅንጦት ዕጣ ነው ይሉታል። ኤፍ47 ገና ጅምር ነው። በቴክኖሎጂ ውስጥ ያለ ዘመናዊ ዕድገቶች የዚህ አስደናቂ አውሮፕላን አዲስ ችሎታዎች ወደፊት የሚያደርጉት እድገቶችን የሚቀሰቀስ እንደሆነም ተነግሮለታልም። የወደፊቱ የኤፍ47 ማሻሻያዎች የተሻለ የኤአይ ሲስተም ከተሻሻለ የጠፈር ኦፕሬሽንና ከዘመናዊ የጦር መሳሪያ ስርዓቶች ጋርም ይጣምራል ተብሎም ይጠበቃል። ኤፍ47 የወደፊት የተዋጊ ጀቶች እጣ ፈንታንም ይወክላልም። በተጨማሪም በኤአይ የሚመራ የማሰብ ችሎታና ፍጹም ከፍተኛ የላቀ ብቃትንም ያካታታልም አስደናቂ ፈጠራ እያደርገዋልም። ትራምፕ በመግለጫቸው ኤፍ47 ከማሽንም በላይ ጥበባዊ ፈጠራ ሆኖ አሜሪካን ታላቅነቷን የሚያመላክት ትልቅ ፈጠራ እንደሆነም ተናግረዋልም።